ከሀገራዊ ለውጥ አስቀድሞ በነበሩ ጊዜያት ተጀምረው አስታዋሽ አጥተው ሲንከባለሉ የቆዩ የውሃ የመንገድና ሌሎች የህዝብ አገልግሎት የሚሰጡ ተቋማት ከፍተኛ ክፍተት እንደነበረ ይታወቃል። መንግስትና የህዝብ ቁርጠኝነት እነዚህን ፕሮጀክቶች ለማጠናቀቅ የነበረው ፍላጎት ተዳምሮ በተለይ የአዲሱ ማዕከላዊ ኢትዮጵያ ክልል በቅርብ ባለቤትነት አገኝቶ ፕሮጀክቶች ተገቢ ክትትል እንዲያገኙና ለቦታቸው የሚመጥን የአመራር ስርዓት እንዲኖር በማድረግ ፕሮጀክቶችን ጀምሮ የማጠናቀቅ ባህል እንዲዳብር በማድረጉ እነሆ የዛሬው የዳሎቻ ከተማ የውሃ ፕሮጀክት እውን ሆኗልና ዳሎቻ ወረዳ ፕሮጀክት የዚህ የአዲሱ ክልል ፍሬ ውጤት ነውና እንኳን ደስ አላችሁ እንኳን ደስ አላችሁ ለማለት ወዳለሁ። እንደሚታወቀው ስልጤ ዞን በስምጥ ሸለቆ ውስጥ ከሚገኙ የማዕከላዊ ኢትዮጵያ ዞኖችና ልዩ ወረዳዎች ውስጥ አንዱ ነው። ከፍተኛ የፍሎራይድ መጠን ያላቸው አራት የምስራቅ ወረዳዎች ያሉን ሲሆን በሌላ በኩል በግቤ ተፋሰስ በዝዋይ ተፋሰስ መካከል ሻኛ ሆኖ የሚገኘው እንዲሁም ሶስት ወረዳዎች የንጹሕ የከርሰ ምድር ውሃቸውን ለማግኘት እጅግ አዳጋች ነው። ይህ በመሆኑ ምክንያት በተለይ የከርስና የገጸ ምድር ውሃ አማራጮች ቢኖሩን እነዚህ ተፈጥሯዊ የሆኑ ሁኔታዎች ተዳምሮ የዞኑ የውሃ ሽፋን በእጅጉ ዝቅተኛ ነው፣ 34 ፐርሰንት ያለው ይህን ታሳቢ በማድረግ ባለፉት ዓመታት ተጀምረው የነበሩ ፕሮጀክቶች ረጅም ጊዜ እንደወሰደባቸው ይታወቃል። በተለይ ልክ እንደዚህኛው ፕሮጀክት ተገቢ ክትትልና የበጀት አቅም የምንፈጥር ከሆነ በቅርብ ጊዜ ውስጥ የዞኑን የውሃ ሽፋን በከፍተኛ ሁኔታ ማሳደግ የሚችሉ የሳንኩራ ብዝሃ መንደር፣ የወራቤ ከተማ ልማት ፈንድ እንዲሁም የአንጀሌ ውሃ ፕሮጀክቶ ግዙፍ ናቸውና በአጭር ጊዜ ውስጥ የዞኑን የውሃ ሽፋን በእጥፍ እንደሚያሳድጉት ይታወቃል። በተለይ የአንጀሌ የውሃ ፕሮጀክት በጣም ረጅም ዓመት የወሰደ ሲሆን ይህ በመሆኑ ምክንያት በአምስት መዋቅሮች ውስጥ ያሉ ሕዝቦች ከፍተኛ ችግር ውስጥ ያሉ ሲሆን ክቡር ርዕሰ መስተዳድሩና የካቢኔ አካላት በሚያደርጉት ጥረት በጣም በውስን በጀትና በውስን ጥረት ይህም በቅርብ ጊዜ እውን አድርገን እንደምናስመርቅ ተስፋ አለን። ዳሎቻ ከተማ ሰፊ የመጠጥ የውሃ እጥረት ለመፍታት በተካሄዱ ርቀቶች ከፍተኛ ውጤት ማስመዝገብ ችለናል። በዞናችን ከፍተኛ የውሃ እንግልት የነበረበት አካባቢ በመሆኑም ይሄ ችግር እንደሚፈታም እንተማመናለን። ይህ አካባቢ በከፍተኛ ውሃ ችግር የነበረበት በተለይ ከፍተኛ የሆነ የልማት ተነሳሽነት ያላቸው ህዝቦች ናቸው። በቅርብ ጊዜ ከተማ አስተዳደሩ ተዋቅሮ በራሳቸውን አቅም ከፍተኛ የሆነ የኢንቨስትመንት እንቅስቃሴ እንዲሁም ከተማ ለማሳደግ ፕሮጀክቶች ይዘው እውን እያደረጉ እንደሆነ ይታወቃል። ይህም የዞኑ መንግስት አግዞ እውን እንዲሆኑ በርትቶ እንደሚሰራ በዚህ አጋጣሚ ለህብረተሰቡ ለማረጋገጥ እወዳለሁ። በቀጣይ እንግዲህ ይሄ ውሃ ፕሮጀክት እውን ሆኗልና ይህን ውሃ ተቋም በመንከባከብ ለተፈለገው አላማ እንዲውል ተገቢ እንክብካቤና ጥበቃ ልታደርጉ ይገባል። ክብራትና ክብራል የዳሎቻ ከተማ ውሃ ፕሮጀክት እውን እንዲሆን በተለይ የፕሬዝደንቱ እና በአጠቃላይ የውሃና ማዕድን ኤነርጂ ሚኒስቴር አመራሮችና ሰራተኞች፣ የክልሉ ውሃ ቢሮና አመራሮችና ማኔጅመንት አካላት ያደረጉት ያላሰለሰ ጥረት በህዝቡ ፊት ከፍተኛ ምስጋና ይገባቸዋልና አንዴ በድጋሚ እንድታመሰግኑ ይወዳለሁ። ይህን ካልኩ በቀጣይ በዞናችን ከዘጠና ፐርሰንት የሆኑ ብዙ ፕሮጀክቶች አሉ። የዞኑ መንግስትም የክልሉ መንግስትም ይሄን አጠናክሮ እንደሚቀጥል ተስፋዬን እየገለጽኩ ክብር ፕሬዚደንት የዕለቱን መልእክት እንዲያስተላልፉልኝ በአክብሮት ጋብዛለሁ። ወደ መድረክ ጋብዙልኝ። ትንሽ እንደዚህ ደግሞኛ ያልነበረ መምጣት የነበረብኝ ቀን ነው። መምጣት የነበረብኝ ሌላ ቀን ቀን እመጣለሁ። ዛሬ ትንሽ ደግሞኛ ያለ ትንሽ ለማስታወስ ያህል የሰባተኛ ክፍል ተማሪ ያለው የስምንተኛ ክፍል ተማሪ ያለው የዘጠነኛ አስረኛ አስራ አንደኛ አስራ ሁለተኛ ተማሪ ያለው ክረምት ላይ አንዳንድ ወር እዚህ መጥቼ ያሳልፍ ነበረ። እና ለአካባቢው ማህበረሰብና ለአካባቢው ወጣቶች እጅግ በጣም ትልቅ ፍቅር አለኝ። ከቤተሰቦቼ ባሻገር ዳሎቻ ቀድማችሁ አራዳ የሆናችሁ እናንተ ነበራችሁ። ድሮ በጣም አራዳ ነበራችሁ። አሁንም ሲነግሩኝ በጣም አራዶች ናቸው ብለውኛል። እና የዛን ጊዜ ያው እንደሚታወቀው ሌሎች ቦታዎች ላይ ፈጣን አልነበረም። ይሄ አካባቢ ቀድሞ ወረዳ ሆኗል፣ ቀድሞ እድገቱን አረጋግጧል። መንገድ አልነበረውም። አሁን እንደሚባለው ድጆንም ለማቋረጥ ድልድይ አልነበረም። በዚህ በኩል በዙዋይ በኩል ለመውጣት ውሃ አቋርጦ በርካታ ሰው በላንድ ሮቨር ነበር የሚሄደው፣ መንገድ አልነበረም። አሁን በየጊዜው ለከተማዋ በተደረገው ልማት እድገቷን እያረጋግጠች ያለች ከተማ መሆኗን በደንብ አረጋግጭ። ያለው የአስፓልት መንገድ ይሄን ቆርጦ የሚሄድ አስፓልት መንገድ አለ። እዚህ ታች አካባቢ ሀይስኩሉ አካባቢ እንደደረሰ መረጃ አለኝ። ውሃ ድሮ የነበረው መጨረፋ ነው። ተሻግሮ ትንሽ ውሃ ነበረች መጨረፋ። ከመጨረፋ በፊት ሰው የሚጠቀመው በጀሪካን ውሃ ነበረ። አሁን ልነግራችሁ የምፈልገው ልመክራችሁ የምፈልገው ይሄ ትልቅ እድል ነው። በደንብ ተጠቀሙበት ነው። ከተማቸው በደንብ አሳድቡ፣ ልጆች በደንብ አስተምሩ። ዳሎቻ የብሔር ብሔረሰብ መኖሪያ ከተማ ነች። የሁሉም ሃይማኖት ተከባብሮ የሚኖርበት ከተማ ነው። ይህም ፍቅራችሁን ያዝልቅላችሁ። ዛሬ የተሰራው ፕሮጀክት በመንከባከብ በተለይም የውሃ ፕሮጀክት በደንብ ልንገራችሁ፣ ውሃ በጣም በከፍተኛ ወጪ ነው የሚሰራው። ከተሰራ በኋላ ደግሞ በእኛ አገር ደረጃ ለመኪና ማጠቢያ ለአትክልት ለምናምን ተብሎ ውሃ ስለማይመደብ ሁሉንም የተሰጠንን ውሃ ለመኪና ማጠቢያም ለብሎኬት መስሪያም ለጭቃ ባብኪያም ለሁሉም ስለምንጠቀምበት ድሮ የነበራችሁን ልምድ በማምጣት ከቆርቆሮ ውሃ በመያዝ በማጠራቀም እሱን ለአትክልት ለመኪና ማጠቢያ ለብሎኬት ተጠቅማችሁ ይሄን እጽ ውሃ ደግሞ ለልጆቻችሁ ለመጠጥ ለምግብ ማብሰያ እንድትጠቀሙበት ካደራችን ምን አሳስባለሁ። ሌላው ሁለተኛው ችግር ውሃ ላይ እያጋጠመን ያለው ችግር ውሃ ከዋናው መስመር ቤት ድረስ ከሚደርስ ድረስ ይሰበራል። የተለያዩ የሚበላሹ ነገሮች አሉና አርባ ፐርሰንት ያላነሰ ውሃ መንገድ ላይ ነው ንጹህ ውሃ የሚበላሸው። ይሄ መከላከል መቻል አለባቸው። የሚያጠፉ ሰዎችን መምከር፣ መገሰስ፣ ማስተካከል ያስፈልጋል። እናንተ ቀድማችሁ ድሮ አራዳ ስለነበራችሁ ይሄ ለእናንተ መንገድ ብዙ አያስፈልግም። በደንብ አድርጋችሁ ብሰሩ ነው። በተረፈ በውሃው ልማት ብቻ ሳይሆን ሀይስኩሎችን በማጠናከር ክቡር ዘይኔ ቅድም እንደተናገሩት የተጀመሩ የተለያዩ ልማት ስራዎች አሉ። እሱን አጠናክራችሁ ከተማችሁን በማሳደግ ልጆቻችሁን በማስተማር ጠንክራችሁ እንድሰሩ እያሳሰብኩ የድሮ ትዝታዬን በዚህ መንገድ ሳይሆን ደግሞ ቀን መጥቼ ከአምስት ሰዓት እስከ አስራ ሁለት ሰዓት ከእናንተ ጋር ቁጭ ብዬ ትዝታዬን እንትንም አረገው። የዛን ጊዜ የማስታውሰው በእኛ ጊዜ ጆንትራ የሚባል አበጣጠር ነበርና እኔ እንደዚህ ጆንትራ ትራበት ነበር። ጸጉሬም ወደፊት እንትን ነበረው። ሁሉም ልጆች ሳይሆን አንድ ጭሎ በሸዋ መጣ ደረጃ ይመስል ይሉኛል። አንድ ልጅ አለ ከከተማ የመጣ ልጅ፣ ልጅ ሀገር ነው ይመስለው ጸጉር አበጣጠሩ እንደዚህ ነው ይለው ነበረ። ስለዚህ ትልቅ ፍቅር ነው ያለኝ ለአካባቢ ማህበረሰብ። ጠንክራችሁ እንድሰሩ አሳስባለሁ። በሁሉም ነገር በርቱ። በሁሉም ልማት በሚባል ነገር በሙሉ በርትታችሁ መስራት ነው። የዚህ አካባቢ ማህበረሰብ ከልማት ውጭ ሌላ አጀንዳ ሊኖረው አይችልም። ሁልጊዜ ልማት ነው። ከአስተዳደሮች ጋር በመነጋገር በመመካከር ከወጣቶች ጋር ስሩ። አክብራችሁን ሁላችሁም ዛሬ ተገኝታችሁን በዚህ ትልቅ ደማቅ ፕሮግራም ስላደረጋችሁልን በፈጣሪ ስም እጅግ በጣም አመሰግናቸዋለሁ። በርቱ ጠንክሩ።